ትላንትና ኤፍሬም እንግዲህ፣ አንተ እርጉዝ ሚስት እያለ ልትወልድ የደረሰችን ሚስት አስቀምጠህ ምን ያልከሰክስሃል? ጋሽዬንም አንገት አስደፍተሃል። ምን ያርመጠምጥሃል? ምን ያርመጠምጥ አንዳች ነገር ያርመጥምጥ። ወደ ግንድ ግር እንዞራ። ታዲያ ባለትዳር መሃል ገብተሽ ምንድን ነው ሚያርመጠምጥሽ? አንቺ እርምጥምጥ አላት ማለት ነው። ውድ ቤተሰቦች እውነቴ ነው ምላችሁ፣ ትላንትና ኤፍሬም በተናገረው ንግግር አንጀቴ ቂቤ ጠጣ። ልክልካቸውን የነገራቸው ዩቱበር

ኤፍሬም እድሜን ርጅም ያደርገው እውነቴ ነው ምለ ትላንትና ጥብስጥት አደረጋቸውና ወጣ። በቀላሉ ማለት ነው። አሁን ከአብረሀም ጎን እንደዚህ ዙሪያ ያላችሁ ማለት ነው። ለምንድ ነው በድራማ የሚሆን በምንም ልክስክስ የሆነ ስራ ሲሰራ እንደዛ ብላችሁ የማትናገሩት? ኤፍሬም ጎበዝና ማለት ነው። ውድ ቤተሰቦች እንግዲህ ልክ ልካቸው ነገራቸው፣ እስከ ጥግ ድረስ ማለት ነው። ሰብስክራቢ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉ። እንግዲህ ያቺ ልክስክስ እ እርምጥምጥ እንዳላት ኤፍሬም ትናንትና ትላንትና ምናለች? አብርሃምን ለመፈተን ወይም ደግሞ ፈትነ ነው ለኦዲንስ ለማሳወቅ ነው፣ በሁለታችን መሀል ምንም እንደሌለ ለማሳወቅ ነው ይህንን ድርጊት ያደረኩኝ ብላ ስትርመጠመር፣ ስትልከሰከስ፣ ስትስማው ፀጉሩ ስታሻሸው ሰውነቱ ምናምን ከግማሽ ሰዓት በላይ ይሆናል ብሎ እንግዲህ አብርሃም ራሱ በራሷ አፍ ተናግሯል። አሁ ተናግረዋል። ማለች ነው እሺ። እና እንደዛ እያለች ነበረ። ይሄ ልጅ ቢሳሳጥስ ወይ የሆነ ነገር ቢያደርግስ? አንተ ራሱ አብረሀም አንተ ራሱ ለምን አጠናግረህ እንዳላወጣ? አንተ ራሱ አላውቅም። አንተም ጋር እኮ ስተታለ ተፈተንክ እንበል። ታዲያ ለምንድን ነው አባራህ? ለነገሩ ፓርቲቱ ይቀርባል፣ እናውቃለን። አሁ እናውቃለን። ፓርቲቱ ፓርቲ ስሪ። ከዚህ በኋላ ቪዲዮ መሰራቱ ይቀርብሃል። ዶላር እኮ ናት፣ እናውቃለን። ግን ምንድን ነው የሚያልከሰክሳችሁ እናንተ ልክስክሶች? እንዳለው አብረሀም አብረሀም ኤፍሬም ኤፍሬም ጋሽዬን አንገት ታስደፋ ቢገባህ ኖሮ እኮ አጋሽዬ ነው እያስናክ ያለው አለው እኮ ጋይስ የምሬ ነው ምላቸው። እና ታዲያ እንደዚህ አይነት የወረደ የዘቀጠ ስራ ሲሰራ ቤተሰብ አይደለ እንደሚገመተው፣ ምን አይነት ቤተሰብ ነው ያሳደገው? ምን አይነት ቤተሰብ ነው? አባቱ ጨዋ አባት ነው፣ እውነቴ ነው ምላቸው። ጨዋ አባት ነው። ግን አብራ ምን አላውቅም የሆነ ነገር አድርገዋለች፣ መርዘዋለች። እውነት መርዘዋለች። ባት መርዘው ኖሮ እንደዚህ ኮ እጅ ላይ አይሆንብንም ነበር እንዴ እናደ ከሌላኛው ሰው ጋር ያዙኝ ልቀቁኝ ቧከረየኮ ነው የሚለው ከእሷ ጋር ፀጥ እንደ እስኪ ተመልከቱ፣ ለፈጣሪያችሁ ብላችሁ ፍረዱ። እውነቴ ነው ብላችሁ አብርሃም እኮ ከእሷ ጋር ሲሆኑ እኮ በቃ የለም፣ ደህዙ ዝወድ ምንም የለም፣ የምን ምንም፣ እባክሽ እንግዳ ሊመጣብኝ ነው፣ አውርተን ልናወራ ነው፣ ውጪ ሲላት አደል የነበረው ሌላ እንደነሱ ቆ ትላንት እናሁን እነሱ ጎቷለኝ ወጡልኝ፣ ውጡልኝ ሲላቸው ሲጮሁባቸው ነበር። እንደዚ ነገር ለምን ታደርጋላችሁ ሲል ነበረ። እሷ ላይ አልጨዋም እንዴ ፍረዱ። እሷ ዳ ያልጨውም እኮና ምን አደርጋው ነው ልጁ? ምን አደርጋው ነው? አረ በህግ አምላክ በፈጠራችሁ መልሱልን ልጃችን። እውነቴ ነው የምላችሁ እሷን አባሩና ፀበልም ተወስዱት እንደሆነ ውሰዱና አሳክማችሁ መልሱልን። በድሮ ጤንነቱ ማለት ነው ልጁ እንፈልገዋለን። እሷ እንደሆነ የምታደርሱበት ቦታ ድርሱ እንደነችና እሷ ምንም አይላትም ስታጠፋ፣ አይቆጣት ስሄው ነገር ስታደርገው ምንም አይላትም። እና የሚጮኸው በሌላው በሩታ በሉ በጓደኞቹ በሉ በእሷ በተአምር አይጮሁም። ፈጣሪው ያራየ ልጅን የሆነ ነገር ሆኖ አልጋይዘን። እኛ ልጁ እንፈልገዋለን። በፈጠራቸው አምላክ ይሆንባቸው። ጸበል ውሰዱትና አሳክማቸው ስጡን፣ እውነት ስጡን። እና ውድ ቤተሰብ ያው ኤፍሬም እንደተናገረው እርምጥመ እርምጥምጥነት ሁ እርምጥምጥ ምን ያርመጠም ጥሻል ኤፍሬም እኮ አይናገር ከተነሳበት ከተነሳበት እስከ ጠግድ ምን ትል ከሰከሳለህ አለው እኮ እንግዲህ ኤፍሬም ያለውን እኛ ብንለው አይገርማችሁ አትስደቡንምም ሲጀመር ማለት ይህ ልክስ ክስክስነት ነው ለምንድን ነው ታዲያ ጸጥ የሚለው ምን አድርጋው ነው አይ የሆነ ነገር አድርጋው ነው የምትሉ ከሆነ አሳክሙት የምር ይታክም ልጁ፣ እንፈልገዋለን እኛ ራሱ ማለት ነው። እንደነች እና ቡታጀራ ታዋቂ እንዲሆን ያደረጉት እኮ አብርሃም እና ሩታ ነው። ስለዚህ አስወጡ ልጁን መልሱልን፣ እውነት መልሱልን፣ በስርዓት የድሮ አብርሃም መልሱልን። ናቸ ያውጡልን። እቼ አሁን በዝሙት እንዲታወቅ ያደረገችው ቡታጀራ የዝሙተኞች ሀገር የተባለው አሁን በስዋ ነው። ፈጣሪዎች ትዕግስቱ፣ እናንተ እንዳትነቀሱት ብቻ ሀገሩ፣ እንዳትነቀሱ ቡታጀራ የዝሙት ሀገር ብላችሁ ብቻ እንዳትነቀሱና እንዳታዋርዱልን በህግ አምላክ ይሁንባችሁ። እውነቴ ነው ምላችሁ እናም አብርሃም እሷ ላይ እየጮኸም አይደለም እየተናደደባትም አይደለም፣ ምንም ይሄንን እንኳን መረዳት አቅቶሻል ይላል ጸጉሯ ስቦ በጥፌ ጠፍጥፎ እንደው እኔ በሆንማ ማጅራቷ የምመታት ነበር የሚመስለኝ። የምር እንደው አንድ በአንድ በቦክስ እንዲ ማጅራቷ ብትላት ድፍት ትል ይሆናል። ድፍት ያደርጋት ያባጤ፣ አምላክቼ፣ ዝሙተ ባለጌ ማለት ነው ወይን። በላቸው ይበላቸው። አብርሃምም ስህተት አለበት ግን እኮ እሱ ወንድ ነው፣ ወንድ ነው በቃ። ምናልባት ሴት ልጅ ናት፣ አፌን አልከፍትባትም፣ እጄን አላነሳባትም ብሎ ሊሆን ይችላል። እንደው በእሱ ቦታ እኔ ቢያደረገኝና ባየዋት፣ እውነት በእሱ ቦታ እኔ ቢያደርገኝ ደስ ቃት ነበር እናት ዋነኝና የሆነች ወንበዴ። እናም ሌላ ደግሞ አንዳንድ ልጆች ደግሞ እናቷም እንደሷ ናት ምናምን ምናምን የምትሉ ልጆች አላቸው። በህግ አምላክ የሆነውን ቃላትም አለበት እና እሱ እሱ በህግ አምላክ ይሆንባቸው። ግን እናቷ የምሬ ነው ምላቸው። አለባበስ አንድ አይነት ናቸው ብታምኑም ባታምኑም። ታችኛው ሰፈር ይታያል ማለት ነው። ቲክቶክ ሰፈር ስዱ። በቃ እንዴት ልበላቸው? የዘር ነው የዘር ነው በቃ። ዝርክርክነቱ ይሄ ወንበዴነቱም የቤተሰብ ነው። እናንተን ብላችሁታል። እና የሰው ባል ትዘርፋለች አሉ፣ ጋይስ አሉ። እኔ አያገባኙ ምንም አባትሽ አታመጪም ምንም አባሽ ማለት ነው እንደው ዩቲዩብ ቻናሌ ላይ ንክች ብታረጊ እንጂ ቅሌታም ማለት ነው እንደው ማስጨፍጨፍ ነው እንጂ ማን ይተዋቸዋል እና እያሉ ነበረ ውድ ቤተሰቦች እውነተኛ መረጃ እኛ ላይ ያለን እሱ አሁን ሰው ባለ እንደ ተንጠለጠለች እያለ እቺ እኮ ድራማ ነው የምትሰራው ጋይስ ይሰው ባለ መዝረፍ ሳይሆን ግን እኮ መቅመስ ትፈልጋለች ይመስለኛል መቅመስ ትፈልጋለች አብርሃም ግን አቃት ከምሰው ልጅ አይፈልጋትም ማለት ነው እሱ ምንድነው ዶላር ነው ጨዋታ ላይ ጨዋታው ዶላሩ ላይ ነው እየሸቀለባት እየሸቀለባት በተወደደ ኑሮ እንዴ በተወደ እኔ ራሱ አንዴት ዋርክ ሳ ብትመጣ ፈጣሪው ኧረ እኔ ማገላት ነበር። እውነት እኔ ለራሴ በራሴ ዩቲዩብ ራሱ ልትጫን ቢሆን እኔ ወደ ኋላ አደልባትም ነበር ጨርሳት ነበር። ምን እውነት ጨርሳት ነበር እንጂ እኔ በአብርሃም ቦታ በሆን እንኳን ጨርሳት ነበር። እሱ ለምን ጸጥ እንደሚል ራሱ አላውቅም። በቃ የለም እሱ ስታወራው ረጋ ሰከን ብለቁጭ ከሩታ ጋጩ ተጫጨኩ በሉት ከሷ ጋር በቃ የሆነ ድራማን ፕራንክ ሚስሮ አንተ እንደዛ ያደረክ አንቺ አልሰማ ብለሽ እያሉ የሚጫጫሁት ከእሱ ጋር ጸጥ ብሎ በቃ አሸንጉሊት ማለት አሸንጉሊት፣ ያቆማች አሸንጉሊት፣ የልብስ መስቀያ የለም። በቃ ጸጥ እጁን ስታሻሻው እጁን አንስና በግሯ ስታረግ፣ ፈጣሪ ሆይ እንደው የሆነ ነገር አስነክተዋለች። አረ በፈጠራችሁ አሳክማችሁ ስጡ፣ እውነት አሳክማችሁ ስጡ። ከባለፈው ከሰዓቱ ሰዓቱ ስትሰጠው ከእሱ ጋር የሆነ ነገር አድርጋ ሰታለች የምትሉ ከሆነ ሰዓቱ የራሱ ሰዓት ነው ተሰጣት። ከዛ መለሰች። ለቪዲዮ ነው እ ለቪዲዮ ነው። ደበና አድርጎ የሰራባት ጀግና እንኳንም ደግ አደረካት ማለት ነው። ግን ማለት ነው፣ አንተ ወስላታ ውጣ ከዚህ ነገር። ከሴቶች ጋር ትርመጥመጥ፣ ልክ ኤፍሬም እንዳለ ቤተሰብ ያታሰድብ፣ አባትህ አንገት አታስደፋ። የሚሰራውና ማይሰራውን ለይ። የድሮ ወደ ድሮ ማንነት ተመለስ። የድሮ ስራህን ስራ እንጂ እንደዚህ ከተል ከሰከሰችና ከወረደች ሴት ጋር ቪዲዮ መስሎ፣ ወይኔ የበላቸው እሷስ። እኔ የሀገር ብገባ ራሱ ጋይስ ባጋጠመችኝ ማለት መንገድ ላይ ብታጋጥመኝ የምጨርሳት ነው የሚመስለኝ እውነት። የሆነ ነገርማ አደርጋታለሁ እሷ እውነት እንዲማቃጥለኝ አትቀራትም፣ እንዲማቃጥለኝ አትቀራትም። አንቺ ቡታጀራ ውስጥ ብቻ አጋጥሚኝ፣ እውነት አጋጥሚኝ። ማለት ደግሞ በታክሲ ነው የምትሄጂው አሉ። አንቺ ልክስክስ፣ እንዲሁ ታክሲዎቹ እራሱ ትጨርሰዋለች ትጨርሳቸዋለች። ውድ ቤተሰቡ ነዴ ነው ብላችሁ እና በታክሲ ነው ወደዛ ወደ መኪና ለኝ ስትላልነበረ በታክሲ በታክሲ ነው ስትዞር ምትውለዋለች ዘዋሪ። እውነቴ ነው የምላችሁ እና እንደዛ ነው እላችኋለሁ፣ ውድ ቤተሰቦች የኤፍሬም ንግግሬን ደስ ብሎ እያል ተመችቶኛል። ባይዞ ወይ ያው ሩታም ደግሞ ምንድን ነው ይህንን አክል በሰው ህይወት ሙጭጭ ማለት እንዴ፣ ለምናት አትወጡም እያለች ነበር። ለምን ለምን ሙጭጭ ማለት እንትን አስፈለገ? ለምን አትወጡም እያለቻቸው ነበረ ማለት ነው። ማን ይሰማሻል? ማን ይሰማሻል? ማን ይሰማሻል? ከቻልሽ ሩታዬ ባልሽን አሳክሚ፣ ሆነ አሳክሚው። ከሷ ጋር ሲሆን ጩኸት የለም፣ ከእናንተ ጋር ሲሆን ነው ጩኸት ያለው። ሩታ ታራጋጊና ስሚ ከስችኝ እሱ ጋር አንቺ ውጪ። በቃ ተፋችኝ፣ ትዳሬን አትበትኝው። ይኸው ትዳሪ በአንቺ ምክንያት ፈረሰ። ይኸው ትተኝ ወጣች አያለላትም በቃ የለም፣ ጸጥ እኔ፣ እንኳን እንግዲያ ሊመጣ ነው እያልኩሽ አልተረዳሽኝም እያለ ነበረ። አይ ታሟል እኮ ወይ አብርሃም። ለስንቱ መከታ ሆነዋል፣ ስንቱ አሳደገ፣ ስንቱ ተባበረ ብለን እኛ ገና ብዙ ነገር እየጠበቀን እየጠበቅን በሱ ላይ ጉድ ሊያደርገን ነው መሰለኝ። ጋይስ ፍትህ ጠይቁልን፣ እውነት ፍትህ ጠይቃችሁ ልጁ መልሱልን እንዴ ለወጣቶቹን አሪያ መሆን አለበት። የልጅ ይወስላታ ማለት ነው አንድ ልክስክስ ወይኔ በላቸው እና ለማንኛውም ጋይ ሰላሙኑ ልኝ በያላችሁ።